ሰላም ሰላም ውድ የዳኪያ ቲዩብ ቤተሰቦቻችን እንደምን አላችሁ? እንግዲህ በቃላችን መሰረት ተመልሰን መተናል። ተመልሰን ስንመጣ ዛሬ ምርጥ ምርጥ የሆኑ ኢሽዎችን ከእናንተ ጋር ልንወያይ ልናወራበት ይዘን ላችሁ ነው የመጣ ነው። የመጀመሪያው ሀሳባችን ለሰዎች ሀሳብ አስተያየቶቻችንን ስንሰጥ እስከምን ድረስ መስጠት አለብን በሚል ሰሞኑን አንድ አዲስ በተፈጠረ ጉዳይ ላይ ቪዲዮን እዚሁ ላይ ሼር እናደርጋችኋለን፣ እናወራበታለን ከዛ በመቀጠል ደግሞ ሁለተኛው ሀሳባችን ደግሞ ፍቺ እስከምን ድረስ የሰው ልጅ ከበትዳሩ መፍረስ ያለበት ወይም ደግሞ ፍቺን አማራጭ ማድረግ ያለበት ምን ደረጃ ላይ ሲደርስ ነው የሚለውንም እዚህ ሀሳብ ላይ ደግሞ ትንሽ ፍክቻ ይኖረን። እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን ትሰጥናላችሁ። አብራችሁን ቆዩ፣ የትም እንዳትሄዱ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ። ወደ መጀመሪያው ሀሳባችን ሞቅ ሞቅ እናደርገው ቤታችን የመጀመሪያው ሀሳባችን ቪዲዮን ከጎን እናስገባላችኋለን። በዋነኝነት ዛሬ ልናወራበት የመጣነው ሀሳብ የቪዲዮ ሀሳብ ሳይሆን ሰዎች የራሳቸውን ሀሳብ ኮሜንት ላይ የገቡ ብዙ ሀሳቦችን ሲሰጡ ነበር እና በተለይ ደግሞ ሶሻል ሚዲያ ኢንፍሉዌንሰር ናቸው ትልልቅ ፎሎወር አላቸው ብዙ ነገር ያውቃሉ ሰዎችን ብዙ ይመክራሉ ተብለው የሚታሰቡ ሰዎች የሚጽፉት የሄት ስፒች ጥሩ ስላልሆነ እና በዚህ ጉዳይ ላይ ደግሞ እንደ ማህበረሰብ እስኪ እኛም የራሳችንን ሀሳብ እናዋጣ ብለን የመጣ ነው ማለት ነው። ያው ኢንፍሉዌንሰሮቹ ላይ አጽንኦት ያደረግንበት ምክንያት ምንድን ነው? ለብዙ ሰው ሞዴል መሆን ይችላሉ። ብዙ ሰዎች ደግሞ የሚያዩትን ነገር ይከተላሉ፣ ያንን ነገር ለማድረግ ይሞክራሉ እና ሲምቦል የሆኑ ሰዎች እንደዚህ አይነት የራሳቸውን የራሳቸውን ስሜት ብቻ ተንተርሰው ኮመንት ሲሰጡ ከባድ ይሆናል ተቀባዮቹ ደግሞ እንደዛ ያስቡትም እና ኢንፍሉንሰሮቹንም ለዛ ነው አጽሎት የሰጠንበት። አንዳንድ ኮመንቶችን እናንብብ ስ ማን እንደሰጠ አንናገርም፣ ግን ኮመንቶቹን እናንብባቸው። አሁን ትልቅ ኢንፍሉንሰር የሚባል ሰው ዲስክሽ እንዳይንሸራተት የኔ እህት እ ደገምሽው የኔ እናት ሲስተር ናት የያዟት አያንቺ ልጅ እንዴት ነው የሚያደርግሽ በአንቺ አልን ዘና ዘና ፈጣሪ የልብህን አይቶ ፔሪድ ይጨምርልህ። እንደዚህ አይነት ኮሜንቶች ብቻ ኦልሞስት ወደ 3500 ኮሜንቶች አሉት በዚህ ሰዓት ይሄን ቪዲዮ በቀረጽንበት ሰዓት። ማንነሽ በቀል ሆነሽ ይላል። አዎ እነዚህ ሙሉ ኮሜንቶቹ የሚያወሩት ምንድን ናቸው? ኔጌቲቭ ስፒች ናቸው። እና ደግሞ ለምሳሌ አሁን እኔ በተለይ እንደ ሶሻል ወርከር እኔ ባክግራውንዴ ሶሻል ወርከር ነው ታውቃላችሁ። እና በጣም ያበሳጭኝና ያንገበገበኝ ነገር ምንድን ነው አንዳንድ ጊዜ ሰዎችን ራሳችንን ወደዛ ነገር ምንገፋቸው ለምሳሌ አሁን ይሄ ልጅ በቃ በአጠቃላይ አንድም ሰው አንተ ብሎ የጠራው ሰው የለም። አብዛኛው ሰው አንቺ፣ ዘጠና አምስት ፐርሰንት እና ከዛ በላይ ያለው ሰው እንደ ያንን ነው እንትን እያለ በሴት ነበር ሲጠራው የነበረው ማለት ነው። እና ምን የሚባል ታሪክ ነበር፣ እንደውም እዚሁ ሶሻል ሚዲያ ላይ የምናውቀው አንድ ልጅ አለ፣ ትራንስጀንደር ያደረገ ማለት ነው። እና ካገኘ ነው ፎቶ እናስገባላቸዋለን። አሁን እሱ ልጅ ለምንድን ነው ትራንስጀንደር ያደረከው? አሁን ውጭ ሀገር ነው የሚኖረው። ለምን አደረክ? እንደዚህ ሲባል ልጁ የቤተ ክርስቲያን ልጅ ዲያቆን፣ በጣም ስነስርዓት ያለው ልጅ ነበረ እና የዛን ጊዜ ቤተ ክርስቲያን በማገለግልበት ጊዜ አንተ የሴት ድምፅ ነው ያለክ፣ አረማመድህ እንደ ሴት ነው፣ ሁኔታዎችክ እንዳለ የሴት ይመስላሉ ብሎ ማህበረሰቡ በሚሰድበኝ ሰዓት የት ነበራችሁ ብሎ ለማህበረሰቡ ድጋሚ ጥያቄ ሲያቀርብ ነበረ ማለት ነው። ምክንያቱም አሁን ለምሳሌ አንድን ሰውኛ መጨረሻውን ይሄ ልጅ ሄዶ ሄዶ ሄዶ በቃ አንተ እኮ ሴትነት የሴት ማንነት ነው ያለክ፣ ሁሉ ነገር ሴት ነው፣ ፆታክ ብቻ ነው የወንድ ያልን፣ በጣም ብዙ በገፋ ነው እና በሰደብ ነው ቁጥር ሳይወድ በግዱ ልጁ ራሱ ወደ እንደዚህ አይነት ነገሮች እንዲገፋፋ እናደርጋለን። ስለዚህ ወደ ሴት በቃንኮ ማንነት የሚያመዝነው ሴት ነው። ምናልባትም ተጣዊ ተሳስቶ ሊሆን ይችላል ወንድ ያደረገኝ እንጂ ሴት ነበር መሆን የነበረብኝ የሚል ሀሳብ ውስጥ ይገባና ነገ ጌብ ሆን ይሄ ልጅ ወይ ደግሞ ትራንስጀንደር ቢያደርግ ፆታውን ቢቀይር ማን ነው ተጠያቂ የሚሆነው? ራሳችን እንደዚህ ገፋፍተን ከዛ ደግሞ ልክ ትራንስጀንደር አድርግ ያለው ብሎ ሲመጣ ደግሞ እንደገና ሌላ ስግብ፣ ሌላ ውርጅብኝ፣ ምን አይነት ባለጌ ሰው ነህ አንተ፣ ኢትዮጵያዊ አይደለህም፣ የእኛን ባህል አትወክልም፣ አትመጥነንም እየተባለ ድጋሚ ስድብ ውስጥ እንገባለን ማለት ነው። ስለዚህ አንዳንድ ጊዜ ንግግሮች ለምሳሌ የራሳችንን ሀሳብ ስናንጸባርቅ በተፈጥሯቸው እንደዚህ አይነት የሚሆኑ ሰዎች አሉ። ሴት ሆኖ የወንድ ሆርሞን የሚበዛባቸው፣ ወንድ ሆኖ የሴት ሆርሞን የሚበዛባቸው ሰዎች ሊኖሩ ይችላሉ። ግን እኛ ራሳችን ብድግ ብለን ተነስተን አንተ እኮ በቃ የሴት ማንነት ነው ያለ ካልናቸው ይሄንን ፕሮግራም በጣም አይምሯቸውን ውስጥ በጫንባቸው ቁጥር ልጆቹ ሳይወዱ በግዳቸው ወደ እንደዚህ አይነት ነገር እየተሳቡ ይመጣሉ፣ እና ከዛ በኋላም ለራሳችን ነው የሚሆነው ጫናው። የሚለውን ለማንሳት የመጣ ነው ማለት ነው እንደውም በፊት በቲኔጀር ታይም ላይ ምን ይባላል መሰለሽ ሁለት ጓደኛሞች ምናምን እንዲ አሁን ጀማ አለ አይደል? ጓደኛሞች አሉ። ከዛ በኋላ አንዷን ልጅ አንዱን ልጅ ወድሃታል፣ አረሷማ ተመችታለች፣ ስታያት ራሱ አስተያየት በጣም በቃ እንትን ይላል ምናን ይባላል። ከዛ እሱ ከምንም አላሰቡ ነገም ሲደገምበት ሙድ ሲያዝበት ሲገፋፋ ሲገፋፋ እሷም የሆነ ነገር ስትባል ሁለቱ የሆነ ታይም ላይ ሳይፈልጉ እንደዚ አይነት ስሜት ውስጥ ገብተ ያገኙታል። እራሳቸው እና እኛውንን ሁነን ኢንፍሉንስ የምናደርጋቸው ሰው ደግሞ በተደጋጋሚ የተነገረውን ነገር ወደ ማመን ይመጣል። በሁለተኛ ይህ ልጅ ራሱን ቢጠላ ሰውን ለምሳሌ ይሄ እኮ እዚህ ጋር የወጣው ኮ ሰዎች ኢንከሬጅ ያደረጉኛል፣ ያበረታቱኛል፣ ጥሩ ነገር እሰራለሁ ሰዎች የሰሩበት ደረጃ ደርሳለሁ እኔም እንደ አንድ ግለሰብ ብሎ ነው የመጣው። ስለዚህ ይሄ ሰውዬ የመቶ እዚህ ጋር ይሄ ሁላ ውርጅብኝ ሲመጣ ራስን አክሰብታ ለማድረግ ደግሞ ይመጣል። ሰልፍ አክሰብታንስ ከሌለ ደግሞ ራስን አንድ ሰው ካልተቀበለ በጣም ከባድ ነው የሚሆንበት እና ፕሊስ በተለይ ኢንፍሉንሰሮች የእናንተን ኮመንት እያዩ ደግሞ ሰዎች ልክ የሆኑ እየመሰላቸው ከእናንተም የባሱ ኮመንቶችን እየጻፉ ራሳቸውንም ወደ አላስፈላጊ የሆነ አስተሳሰብ እየከተቱ ነው ያሉት እና እንደው ይህ ልጅ አቅርቦ ምን ብሎ ማውራት ይቻላል? አሁን እንደዚህን ኮሜንት ከመጻፍ ያንን ብታደርጉ እንላለን። እኛም ደርሰን ኮሜንት መስጠታችን ሳይሆን አካባቢያችን ላይ ተፈጥሮ የምናውቀውን ስቶሪ አያይዘንላችሁን የመጣ ነው። ከዚህ አንግል አንጻር ብትረዱ ደስ ይለናል። ስለዚህ እናንተም በተቻላችሁ መጠን ይሄ ቪዲዮ የሚደርሳችሁ ሰዎችም ምናልባት እንደዚህ አይነት ነገሮች ከማህበረሰብ ወጣ ያለ አንዳንድ ጊዜ ወንድ እንደ ወንድ መሆን ያለበት ቦታ ለሴት ልጅ እንደ ሴት የተሰጠን ካራክተር አለና ከነዛ ካራክተር ትንሽ ወጣ ያለ ነገር ስታዩ እንዴት እንደዚህ ይሆናል? ምናምን ነገር ብሎ እዛ ሰው ላይ ከመፍረድ ለምን እንደዚህ ሆነ ይሄ ሰውዬ ብለን በተቻለን መጠን ሄት ስፒቾችን ከማድረግ ይልቅ መልካም መልካም ቀና ቀና የሆኑ ሀሳቦችን ብናስቀምጥ እንላለን ማለት ነው። እንደውም ታስታውሻለሽ፣ አዋሳ አብረን የሚማር ልጅ ነበር አ ሴት ነበረች፣ እንደም ድምጿ በጣም ጎርነን ይላል፣ ሆርሞና ወደ ወንድ ነው። ና ከሆነ ታይም በኋላ አስቀይራለች እና ስሟን አስቀይራ ወንድ ሆና ምናምን ነገር፣ ከዛ ከወንድ ልጆች ጋር ኳስ መጫወት፣ ምን ማለት እሷ ሁኔታ ያት ምንድን ነው ያ የነበረባት ስድብን አሁን መወጣቷ ነው። ወንዶና ወንድ ሆና በቃ እንትን አልኩት ነው። እና ብዙዎችን እንግዲህ ድራይቭ አድርገን ነገ ከነገ ወዲያ ሲያስቡት ከአስራ አምስት ዓመት በኋላ ሊጸጸቱበት የሚችሉትን ነገር ስሜታዊ ሆነው እንዲወስኑ እያደረግናቸው ነው። እና በራሳችን ፕሊስ፣ እባካችሁ ብንችል ገንቢና አዎንታዊ ኮመንቶችን ብንሰጥ፣ አለበለዚያ ብንታቅ፣ በቃ ዝም ብንል ስለዚህ እናንተም ደግሞ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት እስኪ ኮሜንት ላይ አስቀምጡልን። እንደዚህ የምታውቁት ታሪክም ካለ አስተማሪ ይሆናል የምትሉትም ካለ ኮሜንት ላይ ያሳውቁን። እኛም ደግሞ በቀጣይ ቪዲዮ ላይ እንደዚህ የምንወያይበት የሆነ ወደ ሁለተኛው ሀሳባችን እንለፍ። እንግዲህ ሌላኛው ሀሳባችን ደግሞ በቅርቡ ቤት የመግዛት ሀሳብ ካላችሁ ዴም ስሪ ሊስቴት በእኛ የተነሳ አንድ ሚሊዮን ብር ቅናሽ አድርጎ እናንተን ይጠብቃል። እታች ባለው ስልክ ቁጥር እየደወሉ ምቾቱን ይዙ። ፍቺ ይሻላል ወይስ ደግሞ ታግሶ መኖር? ወይስ እንታገስስ ደግሞ እስከ ምን ድረስ እንታገሳለን? አሁን ላይ ብዙ የተፈጠሩ ያሉ ነገሮች አሉ። ብዙ ትዳሮች ሲፈርሱ እያየን ነው። ከዛም በተጨማሪ ደግሞ በትዳር ውስጥም ሆነው እስከ ሕልፈተ ሕይወት ድረስ የማይደርሱ ጸቦችም እያየን ያለ ነው እና ከነዚህ ከሁለት ሀሳቦች ውስጥ ምን ትላላችሁ? እናንተም እስቲ ኮሜንት ላይ ያሳውቁን። የእኛንም ሀሳብ ደግሞ እናጋራቸዋለን አንተ ምን ትላለህ ፍቺ እስከምን ድረስ በሚለው እኔ ፍቺን ከማይደግፉ ሰዎች ማለ ጭራሽ ጭራሽ እስኬትም ድረስ ቢደርስ ያው እስኬትም እኮ ልትይ አትችይም አሁን ለምሳሌ በረባ ባረባው የሚፋታ ሰው አለ እስፔሻሊ ከተጋባሽ በኋላ አብረሽ መኖር ሳይሆን ከተጋባሽ በኋላ ግን እኔ ፍቺን አልደግፍም? በረባ ባረባ ስትል እስኪ የረባ ያረባ እንደዚህ ከፈልፈል አርግ አስረዳልልሽ። አሁን ለምሳሌ ወንድ ልጅ እጁን አነሳ፣ ተማታ፣ ከዚህ በኋላ ብረሹ መኖር የለብሽም፣ ነገ ይገልሻል ምናምን የሚባሉ ነገሮችን እኔ አልስማማባቸውም። ምክንያቱም ሁሌም አንድ ሰው ቱሳይድ ስቶሪ መስማት አለበት ብዬ አስባለሁ። እሱ እጁን የሚያነሳበት ምክንያት ምንድን ነው? እሷስ ምን አርገው ነው ብለን ማሰብ አለብን? በወንድ ሳይዶኛ አይደለም ማውራሽ፣ የምሬ ነው። ለማንሳትም ቀብድ እያስቀመጥ ማን ይሰማል ግን። ቱ ሳይድ ስቶሪ ሁሌም ያስፈልጋል። ሶሻል እሱ ቁጭ ብሎ ተረጋግቶ አረባክሽ ተይኝ እያለ እየተከተለች እየተከተለች ምትነዘንዘው ከሆነ ሳያስብ ሊሰነዝል ይችላል። የሰውዬ ጠጥቶ ሁም ብሎ መጥቶ በየቀኑ የሚደበድባት ከሆነ እሱም ቢሆን እውነቴን ነው፣ እሱም ቢሆን ሰክሮ በየቀኑ እየመጣ የሚደበድባት ከሆነ የሆነ ነገር አለ ማለት ነው። ሁለታቸው መሀል የምሬ ነው ሊፈታ ያልቻለ እሱ ሁሌ ውስጡ የተቀመጠበት መልስ ያላገኘበት የሆነ ነገር አለ ብዬ አስባለሁ። ከሌለ ደግሞ ሙሉ ለሙሉ መቶ ፐርሰንት የእሱ ጥፋት ይሆናል። ስለዚህ እንደዚህ አይነትን ሰውዬ ፌቹ መቼም አይለወጥም ሳይሆን እንኳን እሱ ብዙ ሰዎች ተለውጦ አይተናል ማለት ነው። ሊሆን ይችላል አሁን ይሄ የሰከረው ሰውዬ የምትይው ነው። ስለዚህ ብዙ ሰዎች ተለውጠው አይተናል። የሃይማኖት አባቶችን መጥራት ትችላለች። ቤተሰቦቹን፣ እናት፣ አባት፣ ልጆች ካሏቸው በልጆቹ በብዙ ነገር መጀመሪያ መሞከር፣ ከዛ በኋላ ሰውየው የሚስተካከልበትን መንገድ ማለት ነው እንጂ ልክ የሆነ ነገር ሲፈጠር፣ ያው ኢመርጀንሲ ኤግዚት ይኸው በገባሽበት ውጭ የሚባል ነገር ትዳር ውስጥ አለ ብዬ አላስብም። ለዛ ነው ብዙ ሰው ትዳር መግቢያው ሰፊ ነው፣ በውጪው ግን ጠባብ ነው የሚለው እንቲ ይህን ያክል እኮ የሆነ እንትን አይደለም፣ ቂምጦ አይደለም ትገባ ወይ ደግሞ የሆነ እስር ቤት ነገር አይደለም። ለምሳሌ አሁን ከፊት ለፊታችን ሰሞኑን የተፈጠረ አንድ ወሬ አለ። የአንድ የታዋቂ ዘፋኝ እጮኛ የሆነች ሴት ሞታለች። ተገላለች፣ እሱ ይግደላት፣ ራሷን ታጥፋ፣ ልጅቷ ምንም እናውቀው ነገር የለም። ግን አሁን ላይ በሚወጡት መረጃዎች መሰረት እሱም ሲጎዳት፣ አካላዊ ጥቃት ሲያደርስባት የሚያሳዩ ፎቶዎች፣ ቪዲዮዎች እና ደግሞ የጽሁፍ ማስረጃዎች ወጥተዋል እሷ ቴክስት ያደረገችው ማለት ነው። ስለዚህ አንተ እቺ ልጅ አሁን መታገስ ነበረባት ነው የምትለው ወይስ ምንድን ነው? ይሄ ሰውዬ በምን ምክንያት ነው የመታ ይሄን መጀመሪያ ዲሳይድ ለማድረግ አሁን አንድ ሰው ላይ ዲሳይድ ለማድረግ ገደላት ገደላት፣ ለምን ይገላታል? ድ ሚስቱ እኮ ናት የሚያፈቅራት ሴት እኮ ናት ሊገላት የሚችልበት ምክንያት ምንድን ነው? ትሻል አሁን እኔ እያልኩሽ ያለሁት አሁን እንደዚህ አይኗ በልዛ ምን ብላ ምናምን ቲክቶክ ላይ ይውጣ ባለ እንደዚህ እንዳረገኝ ያለችዋ ልጅ ባልየው ለምን መታት፣ አንድ ማወቅ አለብን። ገብቶሻል። እንዲህ እኔ በጣም ብዙ ሴቶች ያውቃለሁ። ባላቸው ነው የሚመቱ። ባልየው በሚዲያ ስለመጣ ሚስ መታች። የእኔ ጎረቤት፣ እግዚአብሔር ድሮ ጎረቤቴ፣ አይን አይኑን አይን አይኑን ብለው ስበለ ስላደቀ፣ ከዛ በኋላ ቤት መታኔ ጋር ተደብቃ ታውቃለች። እኔ ልጅ እያለው ማለት ነው ከዛ ፋዘር ሲመጣ ምናምን አግባብቷቸው አስታርቋቸው ምናምን ነገር እንትን ብለዋል። ይውቻል ወንድም ይመታል። ከስንት አንድ ነው እንደ ሴት እንትን አይደለም እኮ የውልሽ፣ አሁን የተፈጠርንበት ኔቸር እኮ ነው አይደል? በቃ ወንዱ ትንሽ ጠንካራ ያለ ነው ምናምን ነገር፣ ለዛ ነው። ሌላ ነገር አይደለም። ግን ይውልሽ ብዙ ሰው እስቲ እንዴት ነው አንድ ሰው አጥንት የሚሰብር ንግግር ከሚናገር እንዲህ ከሚያደርገኝ ቢመታኝ ይሻላል ይላል ብዙ ሰው። የምሬን ነው ብለሽ በዚህ ወይ ላይሆን ይችላል እኔ በዚህ ወይ ላይሆን ይችላል። ግን አሁን ለምሳሌ መታት አይደል? የዛን ቀን፣ ከዛ ጊዜ በኋላ እንዳይደግም ማድረግ ትችላለች እሷ። ገብቶሻል? የመታት ለምንድን ነው? አጥፍታን ወይስ ራሱ አጥፍቶ ነው? ራሱ ጥፋተኛ ሆኖም ከሆነ ተረጋግረው፣ ያ ነገር ሁለተኛ ከዚህ በኋላ እጁን እንዳያነሳባት ማድረግም ትችላለች። ገብቶሻል? ገና ለገና እጁን እንደዚህ ያለ ተብሎ ተሮጦ ወደ ፍች የሚኬድ ከሆነ ትዳር እንዴት ሊጸና ይችላል? እግርም ከእግር ይጋጫል። ብዙ ሰው ይጋጫል። መጋጨትና ለምሳሌ ጥፋቱ አለመግባባት እኮ ሊኖር ይችላል። እኔ በዚህ አሰብ በፍጹም አልስማማም። አለመግባባት አለ ግን አለመግባባት የሚባለው ነገር እስከምን ድረስ ላይክ ያስታውቃል እኮ ሰው እኮ መግደል ደረጃ ላይ እስከሚደርስ ዛቻ አለ ማስፈራሪያ፣ ለመሳደብ ለመግደሉ ላይ እዛ ቆንጨራ ማንሳቱ ላይ ሆነ ደረጃው ላይ ነው ሻ ላይ መግደል እኮ እዛው ያ ነገር ሳይፈጠር በቅጩ ማቆም ይቻላል። ገና ለገና አሁን እውነቴን ነው የምልሽ፣ ሴቶች ኮመንት የሚሰጡት ነገር ስለማይመቸኝ ነው የምር። ባልሽ እጁን አነሳ እጁን ሊያነሳ ከሞከረ ጥለሽ ውጪ፣ ምን አገባሽ በሞላ እንትን ብቻሽን። ይሄ ይኸውልሽ ጥሩ አይደለም። ትዳር የተመሰረተው አብሮ ለመኖር ችግሮችን አብሮ ለማለፍ ደስታን አብሮ ለማሳለፍ ነው። ኢትስናት አባት ኦንሊ ፋይናንሻል ኢሹ ተረዳሽን። ስለዚህ በቃ ውጪ አንችም ራስሽ ማስተዳደር ትችላለች፣ ልጅሽ ማሳደግ ትችላለች። ሲንግል ማሚ ምናምን የሆነች አንድ ሲንግል ማሚ ነው ያሉ። ከዛ ልጇን አሳብዳ ታሳድጓለች ምናምን፣ ያንን ተከትሎ የማየውን ነገር ውስጥ ይገባል። እኔም አንችም ያለ እናት ያለ አባት አብረው ሳይኖሩ ያደግ ነው አሉ፣ በህይወት ግን ተፋተው ታውቂዋለሽ አባት አለመኖሩን ጉድለቱን፣ ምንም አይነት መጥፎ አባት ቢሆን፣ ምንም አይነት መጥፎ እናትም ትሆን አለመኖሯን ጉድለቷን ደግሞ ያውቀዋል። ገብቶሻል። ሁሉም ደግ አባት በጣም ጥሩ ልጆቹን ኬር የሚያደርግ ሚስቱን ኬር የሚያደርግ ላይሆን ይችላል፣ ግን ያንን ነገር ሲዝናድ ማድረግ እንችላለን። እውነቴን ነው የምልሽ፣ ቶሎ ብሎ ለመፋታት ቶሎ እንለያይ ለምን ጀምር ነው እኛ ሩቅ ተጓዥ ከሆንን ገጭገጭም ሊኖር ይችላል፣ ኮረኮንችም ሊኖር ይችላል፣ ብዙ ነገር ሊፈጠር ይችላል ግን ሴቷ ከሆነች ተደባዳቢዋ፣ ሴቷ ከሆነች ነገረኛዋ፣ ሴቷ ከሆነች ቁጡዋ ወንዱን ሷ ለመቀየር ቢሞክር ባይ ነኝ። ወንዱም ከሆነ ደግሞ ቁጡ፣ ተደባዳቢው፣ ተማቺው ምኑ ከሆነ ሴቷ ሲስተማቲካሊ ልትቀይር ብትችል፣ የማይፈልገው የሚያስቆጣውን ነገር ብትተው፣ እሱም እንዲተው ብታደርገው፣ በንግግር እንዲያምኑ ብታደርግ ባይ ነኝ። ሽማግሌ አምጥታ፣ አባቶችን ሰብስበ የንሳ አባታቸውን አምጥታ፣ ይሄ ሰውዬ ሊስተካከል ካልቻለ ላስት ዲሲሽን ፍቺ ነው። አይደለ ግን የመጨረሻው መሆን አለበት። ይሄ በቃ እንደ ኦፕሽን እንዲታይ አልፈልግም እኔ በግሌ በቃ ያው ተመልካቾቻችን፣ ሚስቱን በጣም ስለሚወዳት ነው እንዲያለው ሌልኝ ይችላል ያውሻል እንደምሳሳልሽ ስለሚያሉ ለምን ብደበድብሽ ቀጥቅጭሽ ተቀመጪ ነው እንጂ ገብቶኛል መልቻይበትእያልስ ነው። ግን የምሬ ነው ምልሽ፣ ሁለት በምንም ተአምር ፍቺ ለማንም አይጠቅም። ስፔሻሊ ልጅ ካላቸው ሰዎች። እኔ ግን በመጀመሪያ ልጅ መውለድ ደረጃ ላይ እንኳን ከመድረሳቸው በፊት ይሄ ሰውዬ የምር አባት መሆን ይችላል ወይ? እቺ ሴት የምር እናት መሆን ትችላለች ወይ? ያንን ሽኮኪል የሚያረጉት ከመውለዳቸው በፊት ሳይሆን ከመጋባታቸው በፊት አይደል? ከመጋባታቸው በፊት የምር ባል መሆን ይችላል፣ አባት መሆን ይችላል፣ እሷም ሚስት መሆን ትችላለች፣ እናት መሆን ትችላለች የሚለው ከዛ በኋላ የሆነ ነገር የሚጎል ከሆነ በጋብቻ ብቻ ጊዜያቸው ውስጥ እሱን አባት መሆን እንዴት እንደሚቻል፣ ባል መሆን እንዴት እንደሚቻል ትንሽ ትጨምርለታለች። እሱም እንደዛው። እየተራረምሽ እየተሞላላሽ ካልሆነ ሙሉ የሆነ ወንድ የለም፣ ሙሉ የሆነ ሴት የለም፣ እሱም የለም። ግን ደግሞ እኔ ፐርሰናሊ ላይክ ይሄ ትዳር ውስጥ ሆኖ መደባደብ ደረጃ ይሄ አካላዊ ጥቃት የሚባለው ነገር ላይ ከተጀመረ እዛ ጋር ቆም ተብሎ መታሰብ አለበት ባይ ነኝ። ይህ የግል አቋማችን ስለሆነ ምንም ልንፈተው አንችልም። ቤተሰቦቻችን ምን ስሜታዊ የሆናችሁ አጻፍ እጁን ስላነሳ እንትን ስላለ ምናምን አትበሉ። ሴቷ ደግሞ ከእጅ በላይ ልታነሳ ምትችለው ነገር ብዙ ነገር አለ። እሱ አይጎዳማ እሷ ይጎዳማ እንዴ! የፈለገ ነገር በንግግር ቢሆን ብታወራ ምን ብትልኮ፣ አንተን አይጎዳህም። ፊዚካሊ የተጎዳችውን እኮ ነው የምታየው አይደል? አሁን ለምሳሌ አንቺ ብትመቺ

አሁን ለምሳሌ በቃ አምጥታ ምን ብላ ሞክራ ቤተሰቦቹ ጋር ሄዳ ሶስተኛ ሰው መግባት የለበትም። ከአቅሟ በላይ ሆኖ ግን ላ ኑላ አድርጋ በንስሐ አባት ሞክራ ካልቻለች አየሽ፣ አካሄዷን ሁላ አሳምረዋለች ሳምረዋለች። እንደው እኔ የሚያስጠይቃትም አይመስለኝም። አዎ፣ ግን እስከ ዛሬ ድረስ ወደ ወንዱ ፅንፍ ይዣለሁ ላልከው፣ እስካሁን ድረስ ሴት ልጆና ባሏን ገደለች የሚባል ዜና አልሰማ ነው አቃጥላ ሊሆን ይችላል እንጂ

እስቲ ባካችሁ፣ እንዳትጨፈጭፉኝ፣ እኔ የተረዳሁበትንም ወይ የተናገርኩበትን መንገድ ተረዱኝ። ዘ ኦንሊ ቲንግ እኔ አሁን የምከራከርበት ትዳሩን ሴቭ ለማድረግ ነው እንጂ ሴት ልጅ እየተቀጠቀጠች እየተመታች፣ አበሷን እያየች ትኑር አይደለም። ወንድም እየተቃጠለ እርር እያለ ምላሷን ችሎ እየተሰቃየ ቤቱ እያስጠላው ይኑር ማለት አለ። በሚችሉት አቅም ይመልሱት ትዳር ውስጥ አንድ አመትም ይቆይ አስር አመትም ይቆይ፣ እኔ በግሌ ማም ነው፣ ሀያ አመትም ሰላሳ አመትም ይቆይ። የሆነች ሲዝን የደስታ ሲዝን አለች ትዳር ውስጥ። አዎ እንዴ፣ ሰው ከተጋባ ጀምሮ እስከ መጨረሻው ድረስ እየተጣላ እየተጣላ አይሄድም። ስለዚህ ያቺን ሲዝን ያ ሰው መልሶ ማምጣት ይችላል። ኖሯት አላ የኖረውን ነገር አዲስ ነገር አይደለም ዲስከቨር የሚያደርጉት ተረዳሽ። በቃ መኮራረፍ ሊኖር መጣላት ይኖር ከዛ መልሶ ያቺን ጣም ማምጣት። እንደውም ብዙ ሰዎች እኮ እኛ ስለ ትዳር ምናምን እኮ እንጠይቃለን ገና ስለሆነ እንዴ ነው ትዳር፣ አንቺ እንዴ ነው ከባልሽ ጋር ስትጣሉ ስትኮራረፍ ምን ታደርጊያለሽ ምናምን ስንል፣ እንደውም እኔ ከባሌ ጋር ከተጣላው በኋላ ነው ፍቅራችን የሚጣፍጠው ምናምን ይላሉ አንዳንድ አንድ ሰዎች። አዎ ይሄ ከተጣላው ማለት ይሄ ትንሽ ኩርፊያ ነው እንጂ ድብድብ አይደለም። አሁን እኮ አየሻ እኔ ማወራው ጄኔራል የሆነውን ኮንሰፕት ነው። አንቺ የምታወሪው ዱላ ዋጋ ነሽ በቃዛሽ ጋር እኔ እኮ እሱን እኮ ያን ያን እስከምን ድረስ ላይክ ፍቺን መታገዝ ያለብን እስከምን ድረስ ነው? ልክ ይሄ ድብድብ ካለው እዛች ጋር ይቋጭ ነው የኔ ሀሳብ። በእንቁላሉ ጊዜ አይደል የሚባል አሁን እኮ እያልኩሽ ያለው ይሄ ሰውዬ አግሬሲቭ ሆኖ አንድ ቀን ከተማታ ሊማታ ካሰበ ክድሮ ከምታውቀው በላይ ተለውጦ ቁጡ ከሆነ ያኔ ነው ማስተካከል። ነገሩን እኮ ነው እያልኩሻለሁ፣ ገብቶሻል። አሁን የሰውዬ ገብቶ በቃ የሆነ ዝም ብሎ ግድግዳ እንደ እንደመምታት እየመሰለው የሚመታ ከሆነ ለምዷል እኮ የሰውዬ። ግን መጀመሪያ ማድረግ ይችላል ማንም ሰው በቃ በእንቁላሉ ጊዜ እንደሚባለው ገና አንድ ቀን ሊያነሳ ሲሞክር ሲገፈተር ምን ሲል ቁጭ ብሎ ማውራት በደንብ ከዛስ፣ እሱ እንዲመታ የደረሰበትን ሌቭል ደግሞ በራስ በኩል ሆኖ መረዳት ነው። ከመሬት ተነሶ እንዲቁጭ ብላ አይመታት እንደ የሚቀና ከሆነስ ቅናት ካለበትስ እንዳይቀና ማድረግ ነው የሚቀናውን ነገር መተው ከዛ እሱም ደግሞ ቅናቱ እንዲቀንስ ማድረግ በምን በመነጋገር በመተማመን አይ አንተ በጣም ጽም ስለ እሺ እንግዲህ እኔ እኮ አሁን አይፋቱ ሳይሆን በጣም ለመፋታት ግን በቃ በጣም ፈርዘር ይዱ ለመሰለሽ ስፔሻሊ ከተፋታሽ በኋላ የሆነ ያልቆይተሽ ደግመሽ አብረሽ ስትኖሪ ከባድ ነው መሀል ላይ በጣም ደስ የማይሉ ኢሽዎች ይፈጠራሉ፣ ማስተካከል ማትችላቸው። ከዛ መልስ ስትመጪ አንቺም ጋር እሱም ጋር የሆነ ኢሹ ይኖራል። እኔም ጋር አንቺም ጋር አለ። ያንን ኢሹ ብናወራው መጥፎ ለላይፋችንም በቃ ደስ የማይል መሀል ላይ ግን የተፈጠረ ነገር። ስለዚህ ያንን ክፍተት ነው እየፈጠረ ስፔስን። እንፈጥራል፣ እንላመደዋለን፣ ኖርማል ይሆንብናል። ነገ መፋታት ለኛ ኖርማል ይሆናል። ከዚህ የሆነ ሰው ሲፋታ እናያለን፣ እኛም እንፋታለን፣ እኛም በተፋቱ ቤተሰብ ነው ያደግነው እያለ ይሄዳል ማለት ልጆቻችንም ይህንን ነገር ይለምዱታል። ስለዚህ የሆነ ያህል መስዋዕትነት ብንከፍል ረጅም ዓመት ደግሞ በደስታ መኖር እንችላለን። ረጅም ዓመት የሁለታችንንም ሀሳብ እንግዲህ ያዳምጣቸዋል። ያው እኛ ትዳር ላይ ደርሰን እነዚህ ነገሮች ልናወራ ወይም ደግሞ እንደዚህ እንደዚህ ነው ልንል አንችልም፣ ግን በምናውቃት ሌብል ከሰማ ነው ካነበብ ነው። የተለያየ ሀሳብ ይዘን ነው ስናወራ የነበረው። በቀጣይ በምን ሀሳብ እናወራ ኮሜንት ላይ ያሳውቁን። ምን ይዘንላችሁ እንምጣ፣ በምን ጉዳይ ላይ፣ በምን ርዕስ እንወያይ፣ እሱንም ጻፉልን። ዛሬ ማወራ ነው ጉዳይ ደግሞ ምን ትላላችሁ? የራሳችሁን ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያሳውቁን። ዳኪያ ቲዩብን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እስከዚህን ሰዓት ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በጥሩ ቪዲዮ እንመለሳለን።